ያን ዘጠኝ ወሮ አልፎ ሙሉም ጭራሽም አልፏል። ምወልድበት ቀን እሷ በተወልጄ ምን ትንሽ ቆይቻለሁ። ከዛ እሷ በቃ እንደ ሰውዬ ወይ የሰንቺ ብር ስጪ እያለኝ ነው ሁለት ሺ ብር ቤት አድርጓል እሷ አንድ ሺ ብር ትክፋል እሷ አንቺ አንድ ሺ ብር ክፌ ብሎኝ እኔ አስቸገረኝ ነው። ለምን ላርገው አለች ሜነኮ ብዝናሽ ስራ ስጀምር ቆይ ነከፍ ልልሻለሁ ምናምን ስለ ልጅቷም አልሰማችኝ ከዛ እሷም ልክ ከፍልሻለሁ ምናምን ስል አልሰማችኝም። እና በቃ ወጣውት ልጅቷን እኔ ብርስቲኛ ወረኝ ከስ ብር ከለለኝ ማንም ፍልገኝ ሰው ስለሌለ እንደዚህ ለምን ሆናለሁ? በቃ ብዬ ሰጠት። የተሽ መተች በአንድ ወር በሁለት ወር መተች መተች። ታያታለሽ፣ ዘና ብላ ታድጋለች። አስራ ስምንት አመት ሲሞላ ትወስጃለሽ ምናም ብላ ወሰደች። ጉደኛዬ ነበረች። አብረን ነው የምንኖረው ከእሷ ጋር። ከዛም በጣም ተቸግሬ ነበረው ተቸግሬ ያለው እርጉዝ ላይ፣ ከዛን እሷ እንደ ወላ ጠየቀች፣ ልጅ ትፈልግ፣ እኔ አትረሳንት ላይ ያየው ልጅ ወንድ ነው። ከዛ ወንድ ልጅ ትፈልግ፣ ያለሽ ልጅ ከተወለደ ወንድ ልጅ ትፈልግ ያለሽ አለቻት። አዎ ወንድ ልጅ ከሆነ እፈልጋለሁ አለች። ከዛን ከእሷ ጋር አገናኘችኝ በስልክ እሺ ብዬ እኔም ቃል ገብቼ ጥቁር አንበሳ ወለድኩ። ሰጣ ብዬ እዛ ለሰው ልሰጣ ብዬ ጥቁር አንበሳላ አሳዝነኝ ልጁ ሲያሳዝነኝ ትቼ እዤ መጣሁ። ለሴትዮ በቃ እኔ ልጁ ጋር አላስገባሽም፣ መፍረም አልፈልግም፣ አልፈርምም አልኳት።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 በችግርና በአቅም ማነስ ምክንያት ለልጆቻቸው የተሻለ ህይወትን ፍለጋ ሲሉ የአብራካቸውን ክፋይ እየሰጡ ወላጆች ልጆቻቸውን በአካል ብቻም ሳይሆን በህይወትም አጥተዋል። ልጅሽ ናና እያት ጉንፋን ያላት ነው አለች እና እሺ ብዬ ሄድኩት ቁጭ አልኩትና ቁጭ ስል ምታቀፈች እንዴ ለምን ያቀፍሽ ምናም ብለ እያወራው ነበር። ከዛም ታቀፈችኝና ልጅቷ አረፈች። ምናም ለነገረች

ይሁድለት ልጁ አርፎ አገኘው። መንገድ ላይ መጫወት ጀመርኩ። ዝም ብዬ በመንገድ ጥቁር ሸርባዘ ልብስ ለብሶ መሄዶችን አይቼ ከእሷ ቤት እንደመወጣው ነ አላወቅኩም። ግን መንገድ ላይ ቀፈፈኝና ጨውኩ። ከዛን ከዛ ከእሷ ቤት መጥቶ ያዙኝ መንገድ ላይ ዞኝ ወርበስ ገባ። በቃ ሁሉ መለቀስ ጀመሩ ጀመሩ። ከዛን ሳያ ልጅሽ አረፈች አለችኝ። ሆስታል ላይ ናት ታማለች። እሷ ደክማለች፣ ደከመች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

ከሚሰጡን አንግል የተነስተን ቀደም ሲል በአንድ ህጻን ማዋጅ ጌታቸው በሚል ሲሆን፣ ቀደም ሲል ተጠርጣሪዋ ግን ሶስት ህጻናትን በደብቅ የቀበረችበትና በማስረጃ በኤቪደንሶች ደርሰንበት በተጠርጣሪዋ ምሬት የተቀበሩትን ህጻናት በፍርድ ቤት ትእዛዝ በማውጣት እንዲሁም ያመጣችበት እነዚያ ህጻናት ከየት ነው ለሚለው ጥያቄ ህጻናትን ያመጣችበት ከአዲስ አበባ ከተማ እንዲሁም ከክልል አጎራባች ሀገሮች በመሆኑና ህጻናትን የተቀበሩበትን የሟች እናቶች አቅም ባለመኖራቸው የተነሳ እንደ አዲስ አበባ ፖሊስ ኮሚሽን በጀት በመጠየቅ አስክሬናቸውን አስቆፍረ በማስመርመር ፎረንሲክ በመላክ የአስክሬን ምርመራ ውጤት ተማመተን የሞቱበትን መንስዔ ምንድነው ብለው የምግብ እጥረት እጦት፣ ምክንያት በመሆኑ አራት ህጻናት የሞቱ በመሆኑ ተጠርጣሪዋን በምርመራ በማጣራት ከአቃቢ ጋር በመሆን ክስ ተከፍቶባት ምርመራ ጠርተን ለመደበኛት የተከፈተና ለውሳኔ የተጠባበቅን ያለ መሆኑን በዚህ ይገልጻል። ወደ ሀያ ህጻናት ናቸው። ከ ሀያ ህጻናት ላይ አምስቱም ወደ ተቋም በተለያዩ መንግስታዊ መንግስታዊ ካልሆነ ድርጅቶች ተቋሞች አስገብተናል። አራቱ ህጻናት ደግሞ ሞተዋሉ። ወደ አስራ ሶስት የመሆኑን ህጻናትን ደግሞ ከወላጆች ጋር በመነጋገር ወደ ወላጆች የተመለሱበት ሁኔታ ተፈጥረዋል። ህጻናት በወላጆቻቸው እጅ ማደግ የመጀመሪያው ምርጫ እንደሆነ በህግም ሆነ በማህበረሰባችን የታወቀ